የተለያዩ እጽዋት ላይ የተለያየ ዜማ መክፈት ድምፆች የእጽዋቱን እድገት ጨምሯል። በሽታ የመከላከል አቅማቸውን ጨምሯል። ዋሽንት መሰል፣ ቫዮሊን መሰል እና ለእጽዋቱ ነው የሚያሰማቸው የሚያሰማቸው እና በጣም እድገታቸው የተለያየ ሆኗል። የተከበራችሁና የተወደዳችው የአንድሮሜዳ ሚዲያ ተመልካቾቻችን እንደምን ቆይታችኋል? ዛሬ ክፍል 3 ዜማና እጽዋት በሚል ርዕስ መነሻ አድርገን መጋቢያ አዲስ ዶክተር ሮዳስ ታደሰና አዲና ከበደ በአንድሮሜዳ ስቱዲዮ ተገኝተን ቆይታ እናደርጋለን። እናንተም ቻናሉን ላይክ እና ሰብስክራይብ ለሌሎች እንዲዳረስ ደግሞ ሼር በማድረግ እስከ መርሀ ግብራችን ፍጻሜ አብራችሁን ቆዩ። ዶክተር እንግዲህ የመጨረሻ መርሀ ግብራችን የሚሆነው የክፍል 3 በክፍል 1 እና በክፍል 2 መርሀ ግብራችን ብዙ ተመልካቾቻችን ብዙ አስተያየት እና ሐሳብ ሰጥተውናል፣ እና ያሁን ደግሞ እንጀምረዋለን። ያ የዛሬ መርሐ ግብራችን ደግሞ ዜማና እጽዋት የሚል ይሆናል። ዶክተር ዜማና እጽዋት የሚያዛምዳቸው ነገር ምንድን ነው? እንግዲህ ክቡራን ተመልካቾቻችን በክፍል አንድ እና ክፍል ሁለት ላይ ያመለጣቸው በደንብ ሊመለከቱ ይገባል። ምናልባት የመጨረሻው እይታችም ሊሆን ይችላል ካለው ጊዜ አንጻር እጽዋት ጋር መታያለኛል እንግዲህ ዜማ በእንስሳት ዓለም በአራዊት ዓለም በአይዋፍ ዓለም አልፎ ተርፎ በከዋክብትም ዓለም አይተናል። ከሰዎችን ፕላሷን አድርገን ፕላሷን እያደረገ ማለት ነው። አሁን ደግሞ የምናየው በአዘቤት በአትክልት በእጽዋት ላይ ያለውን ነገር ነው። ምሳሌ እጽዋት ከብርሃን ከሽታ ጋር ከንክኪ ጋር ያላቸው መስተጋብር የታወቀ ነው። ለምሳሌ አንዳንድ እጽዋት ስትነካቸው ራሳቸውን ጥቅልል የማድረግ ከአንተ የመሸሽ ተሽሚኖት አይነት አሉ። አጋጥመውኛል በብዙ ቦታ ሴሄድ እና የሚገራርሙ አይነት እጽዋት አሉ ማለት ነው። ከድምጽ ጋር ያላቸው መስተጋብር ምንድን ነው የሚለው ነው እናየው። እንግዲህ በ1962 እንደ ጎርጎሎሶ ዘመን ቀመር በአናማሊያ ማሊያ ዩኒቨርሲቲ የእጽዋት ምርምር ኃላፊ የነበሩት ዶክተር ቱሲ ሲንግ የሚባሉ ትልቅ ምርምር ነበር በጊዜው የተካሄደው። እጽዋትና ዜማ፣ የዜማ መሳሪያዎች ነው የሚለው እና ምንድን ነው ያደረጉት? የተለያዩ እጽዋት ላይ የተለያየ ዜማ መክፈት እንግዲህ ምን ያመጣል የሚለውን በቁጥር እንዴት እንደሚገለጽ በፊደል እንዴት እንደሚገለጽ በምልክት እንዴት እንደሚገለጽ ያለውን ፍሪኩዌንሲ ዞተራ ባለፈው መርሃ ግብር ስላየን አልመለስበትም። ስለዚህ ያመለጣቸው ወደ ሁለቱን ክፍሎች መስማት ይገባቸዋል። የድምፅ ኃይል የዜማ ኃይል በሚለው ላይ ማለት ነው። እና እጽዋቱ የሚያመጡትን እድገት በፐርሰንት ነው ያስቀመጡ። በጣም ዝርዝር ጥናት ነው። የተወሰነውን ነው ላቀርብልምችለው ። አንዳንዶቹ 20 ፐርሰንት አንዳንዶቹ 72 በመቶ፣ አንዳንዶቹ ከ25 እስከ 60 በመቶ ብልጫቸውን አሳይተዋል። ዝርዝር ጥናታቸው ማለት ነው። አንዳንዱ 50% እድገት ጨምሮለታል። አንዳንዱ 25%፣ አንዳንዱ 70%። የተለያዩ ዜማዎች ነው ግን የሚከፈቱት ለምኖቹ ለእጽዋቱ በውሃ ላይ ጥናቱ በቅርብ እንደተሰራ ሁሉ በተመሳሳይ መልኩ በእጽዋት ላይ ተሰርቷል ማለት ነው እና የተመራማሪዎቹ አብዛኛውን ጊዜ የተጠቀሙት ዋሽንት ዋሽንት የህንድ ባህላዊ መጫወቻ መሳሪያዎችን የተጠቀሙት ፍሉት የዋሽንት መሰል ቫዮሊን መሰል እና ለእጽዋቱ ነው የሚያሰሟቸው የሚያሰሟቸው እና በጣም እድገታቸው የተለያየ ሆኗል። በተለያየ ድምፅ ማለት ነው። ይሄ ዝርዝር ጥናት ነው እንኳን አይደለም። ይሄ በምታየው በትልልቁ ዛፍ ቀርቶ በምንመገባቸው ምግቦች በቅርብ የምናገኛቸው ቬጅቴብልስ ላይ ሁሉ ነው ሙከራ የተደረገው እና ይሄ ድምጽ ሞገድ ቴክኖሎጂ እና በተለያዩ እጽዋት ላይ ሲሞከር ፍሪኩዌንሲው፣ የድምጽ ግፊት ደረጃዎቹ፣ በተለይ ደግሞ እጽዋቱ ከድምፁ ጋር ያላቸው ርቀት ጭምር ርቀት ጭምር በደንብ ተጠንቶ ይሄ ርቀቱ የድምፅ ሞገዱ ግፊቱ ዝውተራው በእጽዋቱ ላይ ምን አይነት አዎንታዊና አሉታዊ ተጽዕኖ አሳደረ የሚለው ነው መጨረሻ ላይ ጥናት ላይ የቀረበውና ሜዳ ላይ በቀሉ ሊሆን ይችላሉ፣ በቤቱ ውስጥ ስክሪን ሀውስ ላይ በቀሉ ሊሆን ይችላሉ እና በጣም በሚገርም መልኩ አንዳንዶቹ ድምጾች የእጽዋቱን እድገት ጨምሯል፣ በሽታ የመከላከል አቅማቸውን ጨምሯል። አንዳንዱ ጭራሽ ደግሞ እጽዋቱን ገድሏል። ስለዚህ ለእጽዋቱ እንደዚህ ግብረ መልስ ካደረገ ወደኛ አይምሮ ሲፈስ ደግሞ ምን አይነት ነገር ያመጣል ነው ሊታሰብ ባለፈው ክፍለ ተለያየ ነው ነው። ወደዛ ይመልከቱና በተለይ ቶምኪንስ እና በርድ ሴክሬት ኦፍ ፕላንትስ የእጽዋት ምስጢራት ብለን ብነው ስውር ምስጢር እንደማለት ነው፣ ድብቅ ምስጢር በሚለው መጽሐፋቸው ላይ እጽዋት በተለያዩ የዜማ ቅላጼዎች የሚሰጡትን ግብረ መልስ ጥሩ ጥናት ቀርቧል። እንደውም ጥናቱ እንደው እንዳለ እንደወረደ ባቀርበው እና ተመልካቾቻችን ቢሰሙት መልካም ይመስለኛል። እና ታዋቂና ረቂቅ የሆኑ እንደ ክላሲካል እንደ ረቂቅ የሆኑ ውብ ዜማዎች በጣም ለእጽዋቱ ጠቃሚ ነበር ይላሉ። እጽዋቱ ወደ ድምፁ አቅጣጫ ያድጉ ነበረ። አሁን ጥናታቸው እጅ ውብ የሆነ ነው የከፈቱት ለስላሳ ነገር እና የእጽዋቱ ቅርንጫፍ ድምፁ ወዳለበት አቅጣጫ በጣም ይንሰራፋ ነበር ማለት ነው እና ስለዚህ ድምጹ ወደመጣበት ስፒከር ነው ለመቅረብ የሞከሩት እጽዋቱ። በጣም የሚደንቀው ደግሞ ይሄ ነው። ምንም ድምጽ በሌለበት ቦታ እጽዋቱ ቀጥ ብለው ነው ያደጉት። አሁን ሶስት ነገር ነው ያደረጉት። አንደኛ ድምጽ የሌለበት ቦታ ነው ቀጥ ብለው እጽዋቱ ያድጉ ነበረ። ሁለተኛ ደግሞ እጅግ ደስ የሚመስል የሚመስጥ ዜማ ወዳለበት ደግሞ እጽዋቱ። እንትም ድምጹ የሚመጣበትን አቅጣጫ እየተከተሉ ቅርንጫፋቸው ወደዛ ማደጉን አሳይቷል። ሌላ ደግሞ የሚረብሽ ድምጽ ለምሳሌ ባለፈው መራሃ ግብራችን ላይ የሚረብሽ ምግብ ስትበላ ሰውነት ወዲያው እንደሚቆጣ፣ እንደሚያብጥ ሽፍ እንደሚል ለምሳሌ አለርጂ የሆነ ነገር ኦር ሳምቲንግ እንደሚያምን፣ ወዲያውም እንደሚወጣል ተመሳሳይ ማለት ነው። እነሱ በጣም ማይወዱት የሚረብሽ ድምጽ ሲከፈት እጽዋቱ በተቻላቸው አቅም ከድምፁ ለመራቅ ሞክረው ነበር። ጥናቱ የስክርት ፕላንትስ ይሸሹ ነበረ። በቃ ቅርንጫፋቸው በጣም ወደ ተቃራኒ አቅጣጫ ማደግ ጀመረ። በጣም ደግሞ የማያቋርጥ ድምጽ ከሆነ መድረቅ፣ መጨረሻቸው መሞት ሆኗል። የእጽዋቱ የመጨረሻ ደረጃ ማለት ነውና ስለዚህ ይሄ ድምፅ ግንድ ውስጥ ገብቶ እንደገደላቸው ጭምር ነው ያረጋገጡት፣ እነዚህ ተመራማሪዎች። ምን ያህል ኃይል እንዳለው ተረዳ አይደል? ለዚህ ነው ድምፅ በጣም ወሳኝ ነው። ሰላማዊ ኑሮንም ለመኖርም ላለመኖርም ወሳኝ ነው ማለት ነው። ጤናህንም ለማግኘት ለመረበሽም ወሳኝ ነው ማለት ነው። ስለዚህ የሚሰማቸው ድምፅ፣ የሚያወጡት ንዝረት፣ የድምፁ ሞገድ፣ ዝውተራው አዎንታዊ አሉታዊ ተጽዕኖ ያሳድራል አይደለም? በእኛ በእጽዋቱ ላይ በዚህ መልኩ ተጠንቷል። እና አንዳንድ ሰዎች ለእጽዋቶቻቸው መሰንቆ የሆነ ሳምቲንግ የሚከፍቱ እንዳሉ ሰምቻለሁ። እና ይህ ሳይንስ ተረድተውታል ማለት ነው።